አባራ እንዳትገላግለው እንጂ እኔ ጋር ስሶ የምናገር ፈልጌያለሁ። አንቺ ቡጣ እንዳትረግያ ቡጣ፣ ቡጣ እንዳትረግያ ቡጣ፣ በእግዚአብሔር አስታርቅኝ ልሽ፣ የትናንትናውን ልካሰሽ፣ የትናንትናውን ልካሽኝ፣ የትናንትናውን ቡጣ ካሽኝ። ሂጂና ቤታ ያለቀሰች ነው በያት እያለቀሰኝ ነው። ቢያ ፊቴን ደብቄ ነው። ቡጣ አስታርቂኝ። እግዚአብሔርን እኔ እንድትቀይመኛል በጣም ነው። እግዚአብሔርን ፍቅር ዝርያ ሄዱ አሁን። እሺ ማልቀስ እችላለሁ። ቆይ እንዳላለቀስ ሜካፕቴ እንዳይበላሽ። ሂጂ ቡጣ፣ ቡጣ አድኚኝ። በነብስ ድረሽልኝ ከዛ ሂዱ ሂዱ ሂዱ። ኩማ ሄደ። በወይኔ ፌክ አካውንት በዚህ ሰዓት ነበር የሚያስፈልገኝ። አይ በምን አባት ልግባ? አድርሱኝ አድርሱ ጋይስ። የሆነ ሰውማ ተከታታይ ገዝት ላይ ልካችሁ ቢሆን በሌላ ስልክ አሰሙኝ ምን እያለች እንደሆነ። ኩማ ሄዷል ጋይስ፣ ኩማ ሄዷል። የእሱን ቴክስት ነው የምጠብቀው። አልቅሽ ብቻ አይበለኝ። እንፍርቅ ብዬን ማርቅ ሰው አጥባ የሆዴ እየጮኸ ነው ወይኔ። ሮሚዬ አስጨነቅሽኝ አልኩ እስኪ ወጣ ወጣች። ይሄ ሁሉ አትዋሹ፣ ሂዱ እሺ፣ ሂዱ። አረ ቤታ እያለቀሰኝ ነው። በሉ ቢያንስ እንኳን የተባበሩ። ኧረ ተውለ ተንኮል። አንደኛ እኔ አንድ ቀን በህይወት የጠይቂያቸው አላውቅም። ሂዱና በኮመንቷ ማለት ነው፣ በኮመንት ሂዱና ማለት ነው አረ፣ ምን እንጣላለ? ሂዱና በኮመንቷ። እስካሁን አልተጣለን፣ ጥግጥግ እያል ነው። ሂዱና እያለቀሰኝ ነው ቤታ እያላችሁ ጻፉ። ሂዱ ሮሚ፣ ቤታ እያለቀሰኝ ነው ምንሆና ነው። ሂዱ ጻፉ። ሮሚ ኩ እግዚአብሔር የምንባት የተሻለኝ። መቼ ተጣላችሁ? ቤታ ሮሚ ከፍቷት አላሉ ባህና ቦ ያሰደበችኝ ቤታ ናት በሚል ተነሳሽነት ልቧ ተሰብሯል። ሂዱ። እኔ ባላረኩት ባልባልኩበት ሂዱ ቤተሰብ ወይ ቀይ ነገር አያምርብኝም። ጭራሽ ሊፕስቲክ ተቀብቶ ለቅሶ አታምነኝም፣ አታምነኝም። ጭራሽ ሊፕስቲክ ተለቅልቄ ለቅሶ አታምነኝም። ወይ አልቅሺ የሚል መረጃን ይመጣልኝ። እናንተ ግን ልታሳብድ ነው። አልቅሺ በለኝ ብቻ ኩማ እሷም ያልቀስ ነው። አታስቁኝ፣ በማምላክ ንገሩኝ ላልቀስ። ቤታት አይንሽ እንዳይጠፋት፣ አልቅሽ ደስ ይላል። ጋይስ እያየችኝ ነው። ንገሩኛ ቶሎ። ኮመንት እኮ አታነብም ሮሚ ችግሯ። አልቅሽ። ኦኬ ኦኬ፣ እያየችኝ ነው። ዝም በሉ እሺ እያ አይ እሷ ባሰንፍ ትግያለም ጋይስ እያየች ነው ወይ ዝም ብዬሽ ነው ማለቅ ሰው ገና ናት። እሺ ዝም በሉ። በእግዚአብሔር አልቀሻት በሉኝ። እሷ ሳትኖር እኔ ሮማን ተሰማ በእኔ ላይማ እንዲያቀልጅም ዛሬ አለች አለች። ሂዱ በእግዚአብሔር ስሞትላችሁ ስቀበርላችሁ ሂዱ ሂዱ። በሳቅ ነው ሞቶ ዛሬ። መቼስ እሱ አካባቢ ኮ ሮማን ችግሩ አኮ ቲቪዋን ከፍታ ኮ ኮመንት ላይ ኮን ያለችው ኮ አይድሌ ስልኳ እንኳን እንዳይደወልላት አድርገዋለች። ማንን እየላሰች ነው ጋይስ እንደው መዝሙር አሁን ምንድን ነው የህፃናት ክፍለ ጊዜ እያዳመጠች ነው አላቸው። አሁን ደ ማን እየላሰች ነው አሁን? ሮሚኔን ታምነኛለች ልጅ አለቀሰች። ቤታ ቢባል ሮማን እያለቀሰኝ ነው እንዳትሉኝ። ቤት ታለቀሰኝ ብላችሁ እያለቀሰኝ ነው ጋይዝ ጋይስ እያለቀሰኝ ነው። ምን አለች? ስለ ክርስቶስ ፍቅር ነው የሚለቀሰው ብላ ምን አለችኝ። እያለቀሰች ነው ለምን? አቡ አንድ ነገር ስጦ እኔ በቃ ተቻቸው። ወጣው በቃ ልወጣ ነው። እየረገመች እኔን ወይኔ በጣም ተናዳለች። እግዚአብሔርን ጋይስ አትጨክንም። በጣም ተናዳለች። መቃ ምንም ማድረግ አንችልም ጋይስ። ሞከርኩ እኔ ከዚህ በላይ የምላርክ ኩማ፣ ሴት ሄደ አይኖ ተናዳለች። ጋይስ በክርስቶስ ፍቅር ነው። አይኖ ተናዳለች ጋይስ ለሽኔ ምን ላርገኝ? ላይ ነው ሰው የሚፈርደው። እኔ እኮ እንደው መከረኛ በቃ። የእውነት የምትናገሩ ሰዎች የላችሁ፣ ማረ ወሬ የምታመጡ ኩማ። አይ ኩማ፣ አይ ኩማ፣ አይ ኩማ፣ እሱም ሰው ብዬ መላኬ አይ፣ ቀትር ጅን የመሰለ ልጅ አሁን ቆይ መልዕክት የሚያደርስ እናንተ፣ አምርራልሽ በቃ ተዋት። አልፈልግም እንዴ እኔም እኔም እኮ የወንድ ልጅ ነኝ እንዴ። እኔ እኮ ጨዋታ ነው እየተጫወትን እኮ። ቆይ ሪካርድ ይገባኝ እንዴ ከዚህ በላይ ማለ ምንም። እኔ እኔም ያባቴ ልጅ ነኝ። ምንድነው እንደዚህ ወዳታለሁ፣ ከብራታለሁ፣ ግን አሰደበችኝ። ወይ ድል አያችሁ ነገር ሲገንብኝ አሁን